የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችን ነው። ወደ ቀዳሚው ዜናችን እናልፋለን። በሸገር ሀገረ ስብከት በለገጣፈው ምስካ በቅዱሳነ ቤተ ክርስቲያን የጻድቁ አቡነ ኪሮስ ዓመታዊ ክብረ በዓል ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ በተገኙበት ተከበረ። ለዝርዝሩ ሙሉቀን ሀሰን በሸገር ሀገረ ስብከት ለገጣፎ ለገዳዲና ኩራ ጅዳ ክፍላተ ከተማ ቤተ ክህነት በለገጣፎ ምስካበ ቅዱሳን ቤተ ክርስቲያን የጻድቁ አባታችን አቡነ ኪሮስ ቅዳሴ ቤቱ የከበረበት ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። በክብረ በዓሉ ላይ ብፁዕ አቡነ ሳዊሮስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገርና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል መልአከ ኃይል አባ አፈወርቅ ዮሐንስ፣ የለገጣፎ ለገዳዲና ኩራ ጅዳ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ የደብሮ አስተዳዳሪ መልአከ ገነት ቀሲስ ኤርሚያስን ጨምሮ የክፍላተ ከተማ የስራ ኃላፊዎችና ምዕመናን በተገኙበት በታላቅ ድምቀት ተከብሯል። በዛሬ ዕለት ሁለት ታላላቅ አበይ ሰራዊት በዓላት የሚታሰቡበት ሲሆን አርባአቱ እንስሳ ሱራፌልና ኪሩቤል የሚታሰቡበትና የጻድቁ አባታችን አቡነ ኪሮስ ቅዳሴ ቤታቸው የከበረበት ሲሆን ቀኑ የምስጋና ቀን ነው ሲሉ የደብሩ አስተዳዳሪ መላከገነት ቀሲስ ኤርሚያስ ገልጸዋል። ያከበር ነው በዓል ሁለት በዓል ነው። አንደኛው ሰማያውያን ቅዱሳን መላእክት አርባአቱ እንስሳ ኪሩቤል እና ሱራፌል አመታዊ በዓላቸው ነው። በዚህ ቦታ ሱራፌል እና ኪሩቤል ጽላታቸውም ስላለ ለረጅም አመት ከጻድቁ አባታችን ከአቡነ ኪሮስ ጋር እየከበረ ይገኛል። አንደኛው በዓል እንግዲህ የምስጋና በዓል ነው ማለት ነው። ቅዱሳን መላእክት እግዚአብሔርን ያለ እረፍት በምስጋና ቅዱስ ቅዱስ ቅዱስ እግዚአብሔር ጸባኦት እያሉ የሚያመሰግኑ ናቸው። ሱራፌል ኪሩቤል መንበሩን ተሸክመው ማለት ነው እና የምስጋና ቀን ነው። በዚህ ዕለት ሊቃውንቱም ፍቁራኒሁ ለአብ ሄራን መተን ብላን የጊዜ አብ ወዳጆች፣ ደጎች፣ የሚለምኑ ስለ ሰው የሚለምኑ ስለ ሰው የሚማልዱ መላእክት ነው። እና አንዱ ደግሞ የጻድቁ አባታችን የአቡነ ኪሮስ የቃል ኪዳን ጽላት ከዛሬ 72 ዓመት በፊት እዚህ ቦታ መጥቶ ያረፈበት በመሆኑ የቅዳሴ ቤቱ ማለት ነው። የጻድቁ አባታችን የአቡነ ኪሮስ ቅዳሴ ቤቱ በዚህ ዕለት ይከበራል ማለት ነው። ወደዚህ ቦታ የመጡበትን ቅዳሴ ቤት እናከብራለን። አርባቱ እንስሳ ሱራፌል ኪሩቤልን በድርብ እናከብራለን ማለት ነው። አያይዘውም መላከገነት ቀሲስ ኤርሚያስ እንዳሉት ምእመናን ይህንን ታላቅ በዓል ሲያከብሩ በዙሪያቸው ያሉ አቅመ ደካሞችና ነዲያንም በማሰብ ለነፍሳቸው የሚሆን ስራን በመስራት ማክበር ይጠበቅባቸዋል ብለዋል። ምእመናንም ይህንን በዓል ሲያከብሩ አንደኛ ወደ እግዚአብሔር ቤት ሲመጡ ሁሉም ምእመናን እኛም ጭምር ለምስጋና ነው። ስለተደረገልን ነገር ሁሉ እግዚአብሔርን ማመስገን ይገባል። እንኳን በምስጋና ቦታ ለምስጋና በተለየ በቤተ ክርስቲያን ይቅርና ሁልጊዜም በሰውነታችን ባለንበት ስፍራ ሁሉ እግዚአብሔርን ከማመስገን ቸል እንድንል አይፈቀድም ማለት ነው እንደ እምነታችን እንደ ሰውም ጭምር እና ሁለተኛው ከምስጋና ቀጥሎ ምጽዋት አለ። ብዙ ነዳያን ከተለያየ አካባቢ በዚህ ቦታ በአራቱም አቅጣጫ ይገኛሉ እና የተራቦ የተጠሙ ይኖራሉ። እነሱን በመመገብ ቅዱሳንን ደግሞ ስማቸውን በመጥራት የሚለምኑ አሉ። ስለዚህ የቅዱሳንን ዝክር መዘከር አንዱ የመጽሐፍ ቅዱሳችን ትምህርት አደለ? ቀዝቃዛ ውሃ ያጠጣ በጻድቁ ስም ነው እና ይህንንም ምእመናን እዚሁ ያገኙታል ማለት ነው። በየበሩ ሲወጡ በጻድቁ ስም እየመጸወቱ እጽፍ ድርብ ዋጋ የሚያገኙበት በዓል ነው ማለት ነው። ከዚህ ጋር እንግዲህ ትምህርታችንም በመድረኩ የተሰጠው ትምህርት አንድነት ነው፣ የሀገር አንድነት፣ የህዝብ አንድነት፣ የቤተ ክርስቲያን አንድነት ነው ሲሰበክ የነበረው። ስለዚህም ምእመናን በዓሉን ሲያከብሩ በፍቅር የተጣሉትን ይቅር በማለት የበደሉትን በመካስ በአንድነት በፍቅር ነው ሊያከብሩ የሚገባው ማለት ነው። እነዚህን ነገሮች በማድረግ እንዲያከብሩ እንመክራለን፣ መልእክትም እናስተላልፋለን። በመጨረሻም በክብረ በዓሉ ላይ ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ አባታዊ ቡራኬና ቃለ ምዕዳን የሰጡ ሲሆን ለሀገራችን ሰላምና ለህዝባችን አንድነትን ያድልልን ብለዋል። በጻድቁ በአቡነ ኪሮስ አማላጅነት እግዚአብሔር አምላክ ያደረገላችሁን ሁሉ መልስ ሰጣችኋል፣ አመስግናችኋል። እግዚአብሔር አምላክ በዚህ ቦታ የሰበሰበን በዚህ እንድንባረክ ያደረገን በረከት እንድናገኝ የፈቀደልን እግዚአብሔር አምላክ የተመሰገነ ይሁን። ሁሉ ጊዜ በዚህ እንድትገኙ እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ሀገራችንን፣ ህዝባችንን ሰላም ያድርግልን። ሰላሙን አንድነቱን ያምጣልን በሰላም በፍቅር ሆነን በጋራ እንድንኖር የእሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላክ ያለውን ነገር ሁሉ አስወግዶ የሰላም አየር ሰላም እንዲሆን ሀገራችን በሰላም ሆነን ወጥተን እንድንገባ የእሱ ቅዱስ ፈቃዱ ይሁንልን። ለስብከተ ወንጌል አገልግሎት ትኩረት ሰጥቶ እየሰራ መሆኑን የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አስተዳደር ጽሕፈት ቤት ገለጸ። የመልእክት የተላለፈው የሰማዕቱ ቅዱስ ጊዮርጊስ የቅዳሴ ቤቱ በዓል በተከበረበት ዕለት ነው። መምህር አቤል አሰፋ ዝርዝሩን እንደሚከተለው አዘጋጅቶታል። ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማየቱ የቅዱስ ጊዮርጊስ የቅዳሴ ቤቱ መታሰቢያና ታላላቅ ተአምራት ያደረገበት በዓል በአዲስ አበባ ሀገረ ስብከት በገርጂ አካባቢ በሚገኘው በደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ብፁዕ አቡነ በርናባስ የዋግ ሕምራ አገረ ስብከት ሊቀጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መምህር ዶክተር አካል ወልድ ተሰማ የመገናኛ ብዙኃን ስርጭት አገልግሎት ድርጅት ዋና ስራ አስኪያጅ፣ እንዲሁም መልአከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ በተገኙበት ተከብሯል። በክብረ በዓሉ ላይ መልአከ ፀሐይ በቀለ ተሰማ የደብሩ አስተዳዳሪ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ካህናትና ምእመናንም ተገኝተዋል። በበዓሉ ያሬዳዊ ዜማ በሊቃውንትና በሰንበት ትምህርት ቤት መዘምራን ቀርቧል። ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ ትምህርተ ወንጌል ሰጥተዋል። በትምህርታቸውም ቅዱስ ጊዮርጊስ የጣዖት አምልኮን በመቃወም ፈተና እንደደረሰበት ነገር ግን እንዳሸነፈ ገልጸው ዛሬም ለአገራችንና ለትውልዱ ፈተና የሆኑትን መለያየት፣ ጥላቻና ዘረኝነትን ማሸነፍ እንደሚገባ አስተምረዋል። ሰማዕቱ ቅዱስ ጊዮርጊስ በነገሣቱ ፊት ለምስሉ ለጣወቱ አልሰግድም አለ። ዛሬ በዓለም ላይ ብዙ ጣወት አለ፣ ብዙ ምስል አለ። አዎ የዘረኝነት ጣወት ቁሟል፣ የጥላቻ ጣወት ቁሟል፣ እራስን የመወደድ ብቻ ጣወት ቁሟል። ታዲያ ብዙ ሰው ስንት ነው ለዚህ ጣወት ማይሰግደው ወገኖቼ? አዎ ለዘረኝነቱ ጣዖት ለገንዘቡ ጣዖት ብዙ ሰው ይሰግዳል። ቅዱስ ጊዮርጊስ ግን አልሰገደም። የደብሩ አስተዳዳሪ መልአከ ፀሐይ በቀለ ተሰማ ካቴድራሉ በመንፈሳዊ አገልግሎት የአብነት ትምህርትን በማስፋፋት ይልቁንም ለስብከተ ወንጌል አገልግሎት ትኩረት ሰጥቶ በመስራት ላይ እንደሚገኝ አስታውቀዋል። መልአከ ፀሐይ በቀለ በየዕለቱ በሰርክ ጉባኤ ከሚሰጠው የወንጌል አገልግሎት በተጨማሪ በየሳምንቱ ሐሙስ ጉባኤ ሐዲስ ኪዳን በሚል ተከታታይ ትምህርት ለምዕመናን በመሰጠት ላይ እንደሚገኝ ገልጸዋል። ደብሩ በየሶስት ወሩ ለአምስት ቀናት ልዩ ጉባኤያትን በማዘጋጀትም የስብከት ወንጌል አገልግሎቱ እንዲስፋፋ በትኩረት እየሰራ ነው ብለዋል። በዚሁ ካቴድራል በተለይ በዜማና በቅዳሴ በርካታ ደቀ መዛሙርት እየተማሩ ይገኛሉ። ይልቁንን ቤተ ክርስቲያን በምድር የተገለጠችበት መሰረታዊ ዓላማዋ የሆነው የወንጌል አገልግሎት በአመት አራት ጊዜ ወይም በሶስት ወር አንድ ጊዜ ለአምስት ዕለታት ተከታታይ ጉባኤ እናደርጋለን። በየወሩም ደግሞ በየሳምንቱም ሐሙስ ሐሙስ ጉባኤ አዲስ ኪዳን በሚል ስያሜ በመጋቢያ አዲስ ኢንጂነር ንቃ ጥበብና በሌሎችም ሊቃውንት በርካታ ምዕመናን በተገኙበት ትምህርተ ወንጌል ይሰጣል። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ከመንፈሳዊ አገልግሎት ጎን ለጎን ቤተ ክርስቲያንን በምጣኔ ሀብት ለማሳደግ ይዞታው በሆነው 19.7 ሄክታር ላይ የመሬት አጠቃቀም ማስተር ፕላን አዘጋጅቶ ወደ ልማት መግባቱ ተገልጿል። በባለሙያዎች መዋቅራዊ ፕላኑን በማዘጋጀት መንፈሳዊ፣ ኢኮኖሚያዊ፣ ማኅበራዊና ከባቢያዊ ሁኔታን ባካተተ መልኩ አስተሳስሮ ይዞታው እንዲለማ በማድረግ ላይ መሆኑን ነው አስተዳዳሪው የገለጹት። ባለን ይዞታ ላይ በተሻለ ዘላቂነት ባለ ሁኔታ ካቴድራሉን ለማልማት የሀያ ዓመት ዕቅድ በመዘርጋት ማስተር ፕላን በማዘጋጀት ከተማዋን በሚመጠን መልኩ የአዲስ አበባ ከተማ አስተዳደር አሁን ከያዘው የከተማው እድገት ጋራ በሚሄድ መልኩ ሙያተኞች ተደራጅተው ማስተር ፕላን አዘጋጅተው በዚሁ ማስተር ፕላን ዝግጅት መነሻነት የመጀመሪያው ግቢውን የማስተካከል የማስዋብ ለጸሎት ምቹ የማድረግ ስራ እየተሰራ ይገኛል። በካቴድራሉ ማስተር ፕላን የማምለኪያ፣ የቀብር፣ የመኖሪያ፣ የአነስተኛ የንግድ ማምረቻና ማከማቻ ስፍራዎች የተካተቱ ሲሆን በፕላኑ መሰረት በአረንጓዴ ልማት፣ በትምህርት፣ በጤና የአካባቢውን ማህበረሰብ የሚያገለግሉ ፕሮጀክቶች ተካተዋል። በዚሁም መሰረት የፕሮጀክቱ ቅድሚያ የቤተ ክርስቲያኑን ቅጥረ ግቢ ማጽዳትና በአረንጓዴ ዕጽዋት እንዲሸፈን በማድረግ ለአምልኮ ምቹ ለማድረግ ምዕመናንና በካቴድራሉ የሚገኙ የሰንበቴ ማኅበራትን በማስተባበር ሥራ ላይ መሆናቸውን ነው አስተዳዳሪው የገለጹት። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ባስተላለፉት መልእክት በካቴድራሉ ያለው ዘመኑን የዋጀ አሰራርና ሰላም የሰፈነበት አመራር እንዲጠናከር ላደረጉት ለካቴድራሉ አስተዳዳሪና ለስራ ባልደረቦቻቸው በሀገረ ስብከታችን ስም እናመሰግናለን ብለዋል። በዚህ ቦታ መጥተን ይሄንን ቦታ ስናይ እጅግ ወደ ሰፊ ጥበበኛው አስተዋዩ፣ ብዙ የማይናገሩ በብዙ ስራቸው የሚታወቁት መላከ ፀሐይ አባታችሁ ለኛ ወንድማችን የሥራ ባልደረባችን እሳቸውን ይዛችሁ ይህንን ግቢ እጅግ አሳምራችኋል፣ አስውባችኋል። የቀሩ የቤት ስራዎችንም እናንተን ይዘው የልማት ኮሚቴውን ይዘው ሰበካ ጉባኤውን ይዘው ቅልብ ያላቸው ሊቃውንትን ካህናትን ይዘው እያስፋፉ እየሰሩ እያሰሩ ይገኛሉና በዚህ አጋጣሚ እንደ ሀገረ ስብከት እንዳመሰገናቸው ይፈቀድልኝ። በገርጂ አካባቢ የሚገኘው የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በ1969 ዓ.ም የተመሰረተ ደብር መሆኑን ያገኘነው ማስረጃ ያመለክታል። በአዲስ አበባ ሀገረ ስብከት የቃሊቲ ደብረገነት ቅዱስ ሚካኤል እና ቁስቋም ቅድስት ማርያም ቤተ ክርስቲያን እያስገነባ ለሚገኘው ሕንፃ ቤተ ክርስቲያን የድጋፍ ጥሪ አቀረበ። መልእክቱ የተላለፈው ኅዳር ስድስት ቀን 2018 ዓ.ም የደብረ ቁስቋም ማርያም በዓል በተከበረበት ወቅት ነው። የዚህን ዝርዝር ያረካል አድማሱ አዘጋጅቶታል። በአዲስ አበባ ሀገረ ስብከት ቃሊቲ ደብረ ገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ዓመታዊው የደብረ ቁስቋም ማርያም በዓል ባሳለፍነው ቅዳሜ በድምቀት ተከብሯል። በበዓሉ የጠቅላይ ቤተ ክህነት የክፍለ ከተማና የወረዳ ቤተ ክህነት የሥራ ኃላፊዎችን ጨምሮ የደብሩ ዋና አስተዳዳሪ መላአከ ብስራት ስንታየሁ ይግዛው፣ ካህናት አባቶች፣ ሊቃውንተ ቤተ ክርስቲያን እንዲሁም በርካታ ምእመናን ተገኝተዋል። በዚሁ በዓል ላይ የቃሊቲ ደብረ ገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ካቴድራል እያሰራ መሆኑን ገልጿል። እንደሚታወቀው ገና ይሄ ሕንፃ ቤተ ክርስቲያን አሁን ጅማሮ እንዲያየ ነው እንጂ በጣም ከፍተኛ ወጪ የሚያስፈልገን ነው። ይሄ ህንጻ ቤተ መቅደስ ሰኔ 2016 ዓመተ ምህረት ነው ስራው የተጀመረው ቁፋሮ ማለት ነው። ከዛ ጊዜ ጀምሮ ኦልሞስት በአንድ አመት ውስጥ እስከ ሰኔ 2017 ዓመተ ምህረት ድረስ የ20 ሚሊዮን ብር አካባቢ ስራ ሰርተናል። አሁን ደግሞ ያለበት ስታተስ ወደ 25 ሚሊዮን ብር ይጠጋል። ጠቅላላ ፕሮጀክት ኮስቱ ወደ 200 ሚሊዮን ብር አካባቢ ነው በጀት የተደረገው። እሱም በሶስት የተከፈለ ነው፣ አንደኛ ስትራክቸራል ስራውን ለመስራት ሁለተኛ ፊኒሽንግ ስራውን ለመስራት እና ሶስተኛ ይሄ ግቢ ማስዋቡን ስራ፣ በፌዝ በሶስት ፌዝ የተከፈለ ነው። እነዚህ ስራዎች ናቸው የሚሰሩት በዚህ ህንፃ ቤተ መቅደስ ላይ ያለውን ልማት። የቅዱስ ሚካኤልን ህንፃ ጀምረናል። እሱን በጋራ እንድንሰራ ነው። ከዚህ በፊትም ያው ከምእመናን ጋር ሆነን አጥሩን ሰርተን ጨርሰናል። ንዋየ ቅድሳት ቤት ደግሞ ትልቅ ቤተክርስቲያን የሚያክል ንዋየ ቅድሳት ቤት ሰርተናል እና ብዙ ልማቶችን አልምተናል። አጥሩንም፣ አንድም ቀለም ፋብሪካ፣ መጋዘንም እንደዚሁ ሎስ ፋብሪካ፣ እነዚህ የመሳሰሉትን ከምእመናን ጋር ሆነን ነው የሰራነው። አሁንም ምእመናኖች መጥተው ከኛ ጋር ተባብረው የቅዱስ ሚካኤልን ህንፃ በጋራ ብንገነባ ጥሩ ነው ብዬ እላለሁ። ደብሩ በሀገር ውስጥና በውጭ የሚገኙ ኦርቶዶክሳውያን ህንፃ ቤተ ክርስቲያኑ በአጭር ጊዜ ተጠናቆ ለአገልግሎት እንዲውልም የድጋፍ ጥሪውን አቅርቧል። አሁንም የምንጠይቀው ግን የቅዱስ ሚካኤል ጉዳይ በጣም ከፍተኛ ትብብር ያስፈልገናል። በሀገር ውስጥም በሀገር ውጭም ያላችሁ ኦርቶዶክሳውያን ምዕመናን ሀብቱን ጸጋውን የሰጣችሁ እግዚአብሔር ነው ሰጩ፣ እግዚአብሔር ነው ነሹ። እግዚአብሔር ሀብት የሚሰጠው ደግሞ መልሰለሱ ስራ እንድንሰራለት ነው እንጂ ይዘነው እንድንቀመጥም አይደለም። ግዴታችንን የክርስቲያናዊ ግዴታችን እንድንወጣበት ነው። ስለዚህ በጣም ድጋፍ ያስፈልገናል። መላከብ ሥርዓት ስንታየው ይግዛው ስለመጡ ወዲህ ይህንን ህዝብ በጠየቆ መሰረት የችን መቃረቢያዋን በሀገረ ስብከቱ ፈቃድ፣ በህዝቡ ፈቃድ አስማምቶ ከአናቱም ሶስት ጊዜ ተሰብስቦ ፈቅደን ያችን አፍርሰን ተጀመሪያ ህንጻ ቤተክርስቲያን የድሮዋን አንድ አቶ ክንፈናቸው የጨረሷት እችን አሁን ብቻ ስለጠበበች ዛሬ አሁን በላም ነው ያደርነው። በጠባማ ነው ለጊዜው በጥርፊያ ነው። ክረምት ሳይገባ እመቤታችን ትግባ ተብሎ ወደዚህ የገባው ትልቁ ቤተ ክርስቲያን ወደፊት ይሰራላታል ተብሎ ነው ታቀዶ የነበረው። እግዚአብሔር ያን ጊዜ ወርቁ ብሩ በየቦታው በሚረጭበት ጊዜ ሳይሰራ እግዚአብሔር አልፈቀደ። ሆኖ አሁን መሰረተ ድንጋዩ ተጀምሮ አሁን እንግዲህ ያለ አሁን ተጀምሮ እዚህ ላይ የምታዩት ደርሷል ደርሷል። አሁን የሚሰሙት የእመቤታችን የቁስቋም ወዳጆች በሙሉ አሁን ይሄ ቢያልቅ ቁመቱን ከዚህ ነው የምናደርገው። የእመቤታችን ይቺ ቅርስ ናት፣ ትቀመጣለች ግን ይህንን የሚመታችን ወዳጅ የቅዱስ ሚካኤል ብቻ አይደለም። የቁስቋ ማርያም ወዳጆች ሽባ፣ የተረተረ አይን የበራላቸው፣ ትዳራቸው የተቀናላቸው፣ ስለታቸው የሰመረላቸው በሙሉ ለቅዱስ ሚካኤል ቤተ ክርስቲያን ማረግ የቁስቋን ማረግ ማለት ነው። ከገንዘቡ ይልቅ የምንፈልገው ማቴሪያል ነው፣ የስሚንቶ የብረት በተለይ ብረት። ኢንጂነሮቹ ቴክኒኮቹ በሚያዙት በጣም በጥንካሬ ነው እየተሰራው ያለ የብረቱም ጥራት ያለው ጥራት ያለው ብረት ነው። ስለዚህ ከፍተኛው ስለሚሆን ማተሪያሉ ነው በተለይ የሚያስፈልገን የአሸዋ፣ የጠጠር፣ የስሚንቶ እንደዚሁም ደግሞ የብረት እነዚህ በጣም አስፈላጊዎቻችን ናቸው። በተለይ ከገንዘቡ ይልቅ እናንተው ራሳችሁ ጠይቃችሁ ምን አይነት እንግዛ ካሸዋም ተመርጦ ነው ከስሚንቶም ራሱ ማለት ነው ምን አይነት እንግዛ ብላችሁ ገዝታችሁ ራሳችሁ እንኳን ብታመጡልን ደስታውን አንችለውም። ህንፃ ቤተ ክርስቲያን እየተገነባለት የሚገኘው የቃሊቲ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን በ1998 ዓ.ም የተመሰረተ መሆኑን ታሪኩ ያመለክታል። በአሁኑ ጊዜ ለሚታየው የጋብቻ ፍቺ መብዛት መነሻው ኦርቶዶክሳዊ የእጮኝነት መንገድን አለመከተል ሊሆን እንደሚችል ተጠቆመ። የዚህን ዝርዝር ዲያቆን ቴዎድሮስ ፍስሐ እንደሚከተለው አዘጋጅቶታል። የስነ ልቦና ባለሙያና የኦርቶዶክሳዊ ጋብቻ አማካሪ የሆኑት መምህር ሳምሶን ወርቁ እጮኝነት ማለት ወንድ ሚስቱን ለሙሽርነት፣ ሴት ባሏን ለሙሽርነት አጭታ የሚኖሩት ህይወት ነው በማለት ገልጸው ኦርቶዶክሳዊ እጮኝነት ከዓለማዊ እጮኝነት የሚለይበት የራሱ መገለጫዎች አሉት ይሉናል። የፍቺ መሰረታዊ ከ50 ፐርሰንት በላይ የሚይዘው አገባብ ነው አገባብ ነው ቅድመ ጋብቻ የተጋቢዎቹ ዝግጅት ምን ያህል ዝግጅት አድርገው ነው የገቡበት? ምን አይነት ዝግጅቶች? የመጀመሪያው መንፈሳዊ ዝግጅት ነው። አንደኛው መንፈሳዊ ዝግጅት ምንድን ነው ስንል የንሳ ህይወት አላት ወይ የንሳ ህይወት አለው ወይ? ባይኖራቸው ችግር የለውም፣ ግን መጀመር ይቻላል። ከዛ ባለፈው የስነ ልቦና ዝግጅትም ያስፈልጋል። የስነ ልቦና አሁን ከእኔ ወደ እኛ እኛ ማለት ይጀመር ነው። አሁን ብዙ ጊዜ በጋብቻ ውስጥ የምንመለከተው ባልተዳሮች ተጋጅተው ሲመጡ ምናያቸው እንዲህ ያደርግልኝም እንዲህ ያደርግልኝም እንዲህ ታደርግልኝም እኔ እኔ ብቻ ናቸው ይሄን አጉድ ልየበታለሁ ይሄን አጉድ ልየባታለሁ የሚል የለም፣ ሁሉም ራሱ ነው የሚከላከለው ያለው እና ይሄ ማለት እኔነታቸውን ሳይተው የእኛነትን ህይወት የጀመሩበት አጋጣሚ ነው ያለው ማለት። ስለዚህ አሁን ቅድመ ጋብቻ ላይ በጮኝነት ህይወት ውስጥ ሌላው ዝግጅት የሚያስፈልገው የስነ ልቦና ዝግጅት ያስፈልጋል። ምንነው? አንደኛው ከእኔ ወደ እኛ። ከዛ ባለፈ በጋብቻ ህይወት ውስጥ ሲገቡ ሊያጋጥሟቸው የሚችሉ ተግዳሮቶችን አስቀድሞ መገንዘብ እንግዲህ ህይወት ነውና የኢኮኖሚ ዝግጅትም ያስፈልጋል። ኢኮኖሚካ እንደ ኢኮኖሚ ዝግጅት ሲባል የተጋነነ ነገር ሳይሆን ቢያንስ ራሳቸው ማኖር መቻል አለባቸው ተጋቢዎች። እንግዲህ በተለይ ኦርቶዶክሳዊ እጮኝነት በዓለም ካለው እጮኝነት ያው ቃሉ የጋራ ስለሆነ እንጠቀምበታለን። በዓለም ያለው እጮኝነት ያ ወደድኩሽ ወደድኩክ ተባብለው የሚጀምሩት ዓላማ የሌለው ወዴት እንደሚሄድ የማይታወቅ አልፎ ተርፎ ለአንዳንድ ለርኩሰቶቹ ላይ የተጋለጡበት ህይወት በእጮኝነት ህይወት ውስጥ ልቅ የሆኑ ነገሮችን ማድረግ ራሱ የተፈቀደ እስኪመስል ድረስ በየሚዲያው እንደሚሰበከው አንድ ለአንድ እስከሆነ ድረስ ተብሎ በእጮኝነት ጊዜ ሩካቤን መፈጸም የተፈቀደ እስኪመስል ድረስ ነው። በዓለም ያረዋል አረዳድ ያ ነው። አንድ ኦርቶዶክሳዊ ግን እጮኝነትን መረዳት ካለበት በዓለም ካለው የዓለሙ አስተሳሰብ እየተጫኑ ስለመጣ ማለት ነው ከዚህ በተለየ ነው እንግዲህ ኦርቶዶክሳዊ እጮኝነት መጀመሪያ ራስን ማወቅም ይጠይቃል። ራስን አሁን ብዙ ሰው ወደ ጮኝነት ውስጥ ሲገባ ወደድኩሽ፣ ወደድኩ ተብሎ ነው የሚገባው እንጂ እኔ ማን ነኝ፣ ምንድን ነው የምፈልገው በዚህ ህይወት ውስጥ። ስለዚህ ኦርቶዶክሳዊ ጮኝነት ላይ መሰረታዊ ነገር አላማ ነው። አላማ ያለ አላማ የሚጀመር ምን እንደ ኦርቶዶክስ እንደ ክርስቲያን እኮ ክርስቲያን ራሱ እኮ ሁሉ ሁለንተናው የትኛውንም ነገር የሚያደርገው በአላማ መሆን መቻል አለበት። ይሄኛው ደግሞ ከፍ ያለ ኃላፊነት አለው በራሱ ህይወት ላይ ብቻ ሳይሆን በሌላ ሰው ላይም ስለሚወስን ጭምር ማለት ነው። ከዛ ባለፈ በመንፈሳዊ ህይወት የሚበረቱበት ነው። በሂደት ውስጥ አንዱ አንዱን እያነጸ የሚበረታበት በመንፈሳዊ ህይወት መቼም ሁላችንም የበረታን አይደለንም። በእርግጥ እርስ በርስ እየተሰራ የሚኬድበት ሞ መቻል አለበት። መንፈሳዊ ህይወት ልምምዶች ያስፈልጋሉ። የጾም ህይወት፣ የንስሐ ህይወት። ከዛ ባለፈ መሰረቱ ፍቅር ነው። ፍቅር ስንል ዓለም እንደሚተረጉሙ አይደለም። ኦርቶዶክሳዊ ክርስቲያናዊ አረዳዱ ፍቅር ስንል አሁን ፍቅር ዓለም ላይ ሰጥቶ መቀበል ሲሉ ይሰማሉ ብዙ ጊዜና ፍቅር ሰጥቶ መቀበል አይደለም፣ መስጠት ነው። መስጠት ነው፣ መስጠት ጊዜን መስጠት፣ ገንዘብን መስጠት፣ ጉልበትን መስጠት፣ አንዳቸው ለሌላቸው ያላቸውን ነገር ሁሉ መስጠት። ያም መሥዋዕትነት የምንለው ማለት ነው። በእጩኝነት ጊዜ ኦርቶዶክሳዊ ክርስቲያኖች ምን ማድረግ የለባቸውም ለሚለው ጥያቄ እንደሚከተለው ማብራሪያ ሰጥተዋል። መደረግ የለባቸው ነገሮች ሁሉንም ዘርዝረን ባንጨረሳቸውም፣ እንደው በመሰረተ ሀሳብ ደረጃ የመጀመሪያው በእጩኝነት ጊዜ ላይ አሁን የዓለሙ ተጽዕኖ እየመጣ ስለሆነ የነገዋ ሚስቴ ነሽ የነገው ባሌ ነው ተብሎ ወደ ፆታዊ ነገር ማዘንበሎች አሉ ፆታዊ ሩካቤል እስከመፈጸም የደርሱባቸው አጋጣሚዎች አሉ ይሄ ፈጽሞ መደረግ አይደለም መታሰብ የሌለበት ነገር ነው መታሰብ የሌለበት ነገር ነው አልፎ ተርፎ አካላዊ ንክኪ አካላዊ ቅርርብም አያስፈልግም በእውነት ለመናገር ከዛ ባለፈ እንደ ሰው ሰው ናቸውና ስሜታቸው ሊያሸንፋቸው ስለሚችል ሰዎች በሚያቸው ቦታዎች ነው እራሱ ተገናኝተው የራሳቸውን ጊዜ ሲያሳልፉ ሲመካከሩ፣ የሚያሳልፉባቸው ቦታዎች ሊሆኑ የሚገባ ሰዎች የሚያዩዋቸው ቦታዎች ላይ ነው። አሁን ድብቅ ቦታዎች፣ ሰዋራ ቦታዎች፣ አልፎ ተርፎ አንዳንዴ ቤተክርስቲያን መገናኘት ጥሩ ነው። ቤተክርስቲያንም አንዳንዴ ጭር የሚሉባቸው ቦታዎች ላይ አንዳንዴ ለአንዳንድ ነገሮች ተጋላጭ ሊያደርጋቸውም ይችላል በተወሰነ ደረጃ። ስለዚህ ሰው በሚያያቸው ቦታዎች ላይ ነው መገኘት መቻል ያለባቸው። ከዛ ባለፈ በአቅም በአቅም ህይወታቸው መምራት ያስፈልጋል። መቼም በጮኝነት ጊዜ የሚባል ነገር አለ። የምርጫ ቅስቀሳ ነው እና በተለይ ወንዶች ላይ ያው ከአቅም በላይ የሆነ ነገር ማድረግ፣ ስጦታ መስጠት፣ መዝናኛ ቦታዎች መውሰድ፣ እንዲ እንዲ አይነት ነገሮች አሉ። ይሄ ተገቢ አይደለም ጊዜ መደረግ የሌለበት በአንዳንዶች ላይ ፈተና ሆነው የምመለከተው ገና ጮኝ እንደያዙ ለቤተሰብ ማስተዋወቅ፣ ለጓደኛ ማስተዋወቅ። ከዛ ደግሞ ጮኝነቱ ካልቀጠለ ኋላ ላይ እንግዲህ ለቤተሰብ ካስተዋወቅ ለጓደኛ ካስተዋወቅን ያ ሰው የሚጠብቀው ምንድን ነው? ጋብቻ ነው የሚጠብቀው መቼ ነው የምትጋቡት? እንዲህ አይነት ነገር በመሀል መጣላት፣ መለያየት፣ አለመስማማት ይኖራል። ስለዚህ እጮኛ ማቾች ፈጥነው ለቤተሰብ ማስታወቅ ያለባቸው። በመጨረሻም እጮኝነት ማለት ባልነት ወይም ሚስትነት ማለት እንዳልሆነ በመጠቆም ክርስቲያን ወጣቶች ይህንን በመረዳት መታረም ያለበት ጉዳይ አለ በማለት የሚከተለውን ይጠቁሙናል። ያለፉ ነገሮች ከበዙ ኋላ ላይ አንዳንድ እህቶች ሲጭበረበሩ የምንመለከትባቸው አጋጣሚዎች አሉ በብዙ መንገድ ከዚህ በኋላ ኮኔ ናንቺ የምንጋባው በዚህ ወር ነው፣ ምንቀረም ብለሽ ነው ያንቺ አካውንት ኔ አካውንት ነው፣ ያንቺ ገንዘብ ኔ ገንዘብ ነው፣ አታምኝም ማለት ነው። በተለይ በጣም በወንዶች የሚቀርብ በጣም ትክክለኛ ያልሆነ ሴቶችን ለመፈተን የሚቀርብ ማመን ታምነዋለች፣ ግን ለምን እሱ እምነቷን ይፈታተነዋል። በብፁዕ አቡነ ሩፋኤል የቄለም ወለጋ የቤንሻንጉል ጉምዝ ሶሳ የጋምቤላና የደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ የለም ወለጋ አሁጉረ ስብከት ስር በሚገኙ የገጠር አብያተ ክርስቲያናት ሐዋርያ ጉዞ በማድረግ ለሃንድ አገልጋዮች ስልጣነ ከነተን ሰጡ። አሁንም ዲያቆን ቴዎድሮስ ፍሰሃ ዝርዝራለው በቄለም ወለጋ አህጉረ ስብከት ከሃሩ ለቦ ገላን ከስዩ ለተሰባሰቡ 87 አገልጋዮች ሥልጣነ ክህነት ተሰጠ። ብፁዕ አቡነ ሩፋኤል የቄለም ወለጋ፣ የቤንሻንጉል ጎምዝ፣ አሶሳ ጋምቤላና ደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ በቄለም ወለጋ አህጉረ ስብከት ስር ለሚገኙ የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ አድርገዋል። በሰዩ ወረዳ በቅድስት ቁስቋ ማርያም ቤተ ክርስቲያን በመገኘት የእመቤታችን ቅድስት ቅድስ ድንግል ማርያምን በዓል ያከበሩ ሲሆን ብፁህነታቸው በዕለቱ ለተገኙ ምእመናን ትምህርተ ወንጌልም ሰጥተዋል። በተጨማሪም ባህሮ ለቡ አዋ ገላንና ከሰዩ ለመጡ ለ87 ደቀ መዛሙርትም የዲቁና እንዲሁም ለ34 ዲያቆናት ደግሞ የቅስና ማዕረግ በድምሩ ለ121 አገልጋዮችም ሹመተ ክህነትን ሰጥተዋል። ከዚህ ጋርም በተያያዘ በአዋ ገላን በሰዩ ወረዳ ለሚገኙ አምስት ለተዘጉ አብያተ ክርስቲያናትን ማስከፈቻ ይሆን ዘንድ ብፁዕነታቸው በልዩ ልዩ ስፍራ ለሚገኙ መንፈሳዊ ልጆቻቸውን በማስተባበር ለአብያተ ክርስቲያናቱ መገልገያ የሚሆን ልብሰ ተክህኖ ጧፍ፣ ዕጣን፣ ዘቢብና ሻማ ድጋፍ ማድረጋቸውንም የቄለም ወለጋ ሀገረ ስብከት በላከው ሪፖርት አስታውቋል። የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮትን ጋብዛችኋለን። መልካም ጊዜ።